ሰበብ ሰላም፣ እንዴት ናችሁ? በጥቅል ነገር ሰላም ነው። አሽወይና፣ አሽወይና አንዱ ያላችሁ ሞኝ ያላችሁ አለው። ቤተሰቦች ስትገቡ እንደለመዳችሁ ላይክ እና ሼር እያደረጋችሁ አሳቦቻችሁን ለብዙዎች አካፍሎ ለዚህም ከልቤ አመሰግናችኋለሁ። ዛሬ ለሚዛናችሁ ይዞ መጣ ነው፣ እንግዲህ ለከት አልባ አፈቀላጤዎች ነው። እንግዲህ ኢትዮጵያ ውስጥ እንደምታውቁት አብዛኛው ሚዲያ ላይ የሚንቀሳቀሰው አክቲቪስት ነኝ ባዩ፣ ዩቲዩበር ነኝ ባዩ፣ ፖለቲካ ነኝ ባዩ አብዛኛው ለከት የለውም። ሁሉን ያቃል፣ ሁሉን ያደርጋል፣ ሁሉን ይጮብጣል፣ ሁሉ ይደፈጠጣል እና እንደ አሜሪካ አንዳንዶቹ ለማስፈራራት በካሮት እስቲክ ወይስ ካሮት ብሎ ያማርጣል ይህን ትቆ በላይ ላ ትቆ ያልዛ ድፎ ጠጣል ምን እንደማድረግ አታውቅም ሞረጃ አለኝ አዝሮ ጠርጣለሁ አጓልጣለሁ እያንዳንዱ ምናምን ይልሃል እና ሲአይኤ ሞሳድ ምናምን ራሱ ኬጂቢ እንደነሱ አይፎክርም ይሄ ምንድነው ውስጣቸ ያለው ባዶነትና ድንቁርና መሾፋፈኛ ነው ግን አብዛኛው ሕዝባችን ያው እንደምታውቁት ውዝግብ አለ፣ አለመስልጠን አለ፣ ድህነቱ አለ። ያያ ያ ተደራርበው እውነት እኮ ነው እውነት እኮ ነው ይላል፣ አይሰማም። አየ ለምሳሌ ሞታ ቁራኔ ሰሞኑ ዙሙነ ካሴ መቶ ይቅርታ ጠይቀኝ ጉልበቴን ስመ ጉልበቴን ይቅርታ ካልጠየቀኝ ዳኛው አለና ወርቁ አይተ ነው ጉዳችን አዝሮ ጠርጣለ እንደ ዘመነን ቂጥን ቆርጬ እዚህ ፊት ላይ ለጥፋላል እኔ አይደለም ያልኩት

የኔ ተመልካች ናቸው። እዛም እዚህ የምትመለከቷቸው ካላችን እኔን አንሰብስክራ አድርጋችሁ እነሱን ስሙ አበቃ። ሁለቱን እግረን እዛና እዚህ ወጥረን ልትሰማ አትችል። መረጃ በልክና በአግባብ እኛ አብዛኛው የሚዲያ ሰው እነቱ ለመናገር ከግራና ከቀኝ ከኋላና ከፊት ያለውን መረጃ ያገኛት እጅግ በጣም ጥቂት መረጃ ና የምናገኘው በነገራችን ላይ በአማራ ክልል ግጭት ምን እየተከናወነ እንደሆነ ከሞላ ገደል መረጃ የለውም አብዛኛው ሰው ጥቂቶች ሊኖሩ ይችላሉ። አሜሪካ አውሮፓ ያሉ ሰዎች፣ ቀጥታ ቪዲዮ የሚደርሳቸው ሰዎች፣ ስልክ የሚደወላቸው ሰዎች ይኖራል። ሁሉም እንደዛ ናቸው አልችሉም። አብዛኞቻችን ግን በኦሮሚያ ያለው በትግራይ ያለው አንዳንድ ነገሮችን ሚስ ኢንፎርም አድርገናል እኛ ራሱ ህዝቡን። ማለት ለምን ትክክለኛ መረጃ ምሳሌ በህወሀቱ ጦርነት እኛ ስለ ህወሀት ያሰብነው እና ህወሀት የያዘችው አቅም ይለያዩ ነበር ይለያይ ነበር። ልዩነቱ ነበረው፣ በጣም ሰፊ ልዩነቱ ነበረው። በእርግጥ እንደ አቋም የያዝ ነው ምንድን ነው ህወሀት እኛን ማሸነፍ አይችልም፣ እስከ መጨረሻ ደስ ተፋልመን እናሸንፋለን ነበረ፣ አሸንፈናል። ግን ህወሀት የነበረው ኢኮኖሚያዊ ማኅበራዊና ዓለም አቆፋዊ ትስስሩና አቅሙ እንደተገምተው አይደለም። በጣም እጅግ በከፍተኛ ሁኔታ በልጠው ነበር። በከፍተኛ ሁኔታ የሚዲያ ፐርፎርማንሳቸው ከዓለም ጋር ያላቸው ከሞላ ዓለም ጋር የዘረጉትን ኔትወርክ ቀድሞ የተሰራው ስራ በአሳማኝ ሁኔታ የበለጠ ነበር እና ሱንናገር ለከት ሊኖረው ይገባል። እኛ እናውቃለን። እኔ አሁን እን ብላቸ ኦዲየንስ ቶመልካት ስ እኔ አሁን ጃልምረን ሲጣርጌ ምናምን ይ ጉሮሮን አመጣለሁ ብለህ ዶንቆረ ካልሆነ በስተቀር ምን አይነት ተመልካችን አሀ እውነት ነው ብሎ የሚሰማኝ እንዴት በምን አቅሜ የቱ ጋር

ለምን ትክክል እንዳልሆኑ ከሶር መሰራ መንግስት ስለተቃውሞ አይደለም ወይ? ዛሬ ሀብታምም ሆነ መጣቀራዊ ወይ ዘመድክን እንደፈለጉ ፋኖን ያዝረጠርጣል። እኔ ፋኖ ስላዝረጠረጠ መንግስት ስላዝረጠረጠ አይደ አስተሳሰባቸው ቁንጭር ያለ መሆናቸውን ስሎ ተረዳው። ለከት አልባ ስለሆነ እና እናቃለን፣ ልክ እናስገባለን ይላል። የሆነ ነገር ከደበራቸው ሎምንኛ ለሆነ አልሰማቸውም እውቅ ዘናሞች ውሾች ቆሻሸች ብለው ይሰድባል ይሄ ምንድነው ለከት አልባነት ነው እኛ የሚዲያ ግለሰቦች ያለን መረጃ ጥቂት ነው ያንን ጥቂት መረጃ ከግራና ከቀኝ ከኋላና ከፊት አናላይዝ በማድረግ የተወሰነ ሀሳብ ሼር እናደርጋለን አበቅ እና የኛን የፖለቲካ እይታ ምን ቢሆን ለውጥ ሊፈጠር እንደሚችል በጨዋነት እንነጋገራለን እንጂ

እንኳን በጎጃምና በጎንደር እጅግ በጣም ጥልቅ በሆኑ ሰንሰለታማ ቦታዎች የሚንቀሳቀሱ ሰዎችን ቀርተ ለራስ መጀመሪያ ከቤት ወጥተ ፀሐይ ሞቀ። ታውቃለህ፣ ቫይታሚን ዲ እኮ እያጦረ ነው። ውጣ እስቲ መጀመሪያ ለራስ ከቤት ጃንመረን አንጦል ጥዬ እንትን ቂጥም ቆርጬ እዚጋ አለጥፌ እንዴት ኪት አግኝቼው የማይመስሉ ነገር ስትነጋገር ኦዲየንስ ይንቃል። እንዲህ ያሉ መረጃዎች አሜሪካኖች እንኳን የላቸውም። ለምሳሌ እንዲህ ያሉ መረጃቸው ለአፍጋኒስታን ውስጥ አሜሪካ ያን ሁሉ መሳሪያ በቢሊዮን ዶላር የወጣባቸውን መሳሪያ ለታሊባን አስረክባ የሄደችበት ምክንያት ለአፍጋኒስታን ታጣቂዎች አስረክባ የሄደችበት ምክንያት በቂው መረጃ ስለሌላት ነው። ምን አፍጋኒስታን ውስጥ ያሉ አማጺያኖች ማነው? ታሊባን ነው ትሎ አንተ ጭንቅላቴ ሲቶ ሲቸክልካ እናንተ አስተካክሉት። እና የአፍጋኒስታን ታጣቂዎች የአሜሪካ መንግስት ያን ሁሉ ደህንነት ይዞ የት ድረስ በምን እየተንቀሳቀሱ እንደነበረ በቂ መረጃ ባለመኖሩ ድንገተኛ ጥቃት ዲፕሎማቶቻቸውን ለማትረፍ ብቻ ንብረቱን፣ ዶላሩን፣ ሄሊኮፍተሮችን፣ እጅግ በጣም ዘመናዊ የሚባሉ መሳሪያዎችን አስረክባን የፈረጠጠች? ለምን በቂ መረጃ ስለሌለው። አንድ ሰው አሜሪካና አውሮፓ ሆኖ እኔ ልኳስጎባቸ አለ ሲል ልክ ነው፣ ልክ ነው ብለህ ከሰማ፣ የለም በቃ ጭንቅላት እየሰራለ አይደለም። ይኔ በቃ እየሰራለ አይደለም። ሌላ ነገር ወጣ ብለው ገበያ ላይ ደህና ጭንቅላት ፈልግ። ሃማስ እንግዲህ ታውቃላችሁ። የእስራኤል የደህንነት መዋቅር በመላ ዓለም እንዴት እንደሆነ ታውቃላችሁ። አፍንጫቸው ስር ያለችው ፍልስጤም፣ ከፍልስጤም ሚጢጢያዋ ጋዛ ላይ አንድ ነጥብ ስምንት ሚሊዮን ሰው የሚኖርበት ጋዛ ላይ ምን እየተከናወነ እንደሆነ በቂው መረጃ እስራኤሎቹ የላቸው ማረቱ ነው። ቢኖራቸውማ እያንዳንዱ የጋዛን አመራሮች ይህ ሁሉ ስር መሰረት ሳይዙ ይህን ሁሉ ዋሻ ሳይቆፍሩ ይህን ሁሉ ኔትወርክ ሳያመጡ ይህ ሁሉ ውድመት ሳይመጣ በፊት መጀመሪያ መያዝ ይችሉ ነበር ብሏል፣ ራሱ የእስራኤል የጦር አዛዥ። ሀማስነት ምንድን ነው? ሀማስነት መንፈስ፣ አስተሳሰብ ሆናል። ልናጠፋ አንችልም። ስለዚህ እስራኤል መረጃ ጋዛን በሙሉ ማፍረስ አይታችሁታል እንዴት ወደ አመድነት እንደተቀየረ ያን ሳታደርግ ግለሰቦችን እንቅንቅንቅንቅ አድርጋ መያዝ ትችል ነው እውነታው ግን እንደዛ አይደ እውነታው ሌላ ነው ምናወራው ሌላ ነው መሬት ላይ ያለው ሌላ ነው እንኳን በጉልሰብ ደረጃ ነው ምል እንኳን እኔ በእኔ ደረጃ እኮሌን አንቄ እኮሌን አፍርጬ እኮሌን ቆንጥጬ እንዴት አድርጌ እኔ ጌታ ማይሆነሆን አልነግረመች ግን ያው አንዳንድ ጊዜ እውቀት ስታጣ ውስጡ ባዶ ሲሆን የመጣ ሁሉ የረባ ያረባን ይሞልሃል፣ ትሞላለህ በቃ ዝም ብለህ በቃ ትሞላለህ። ስለዚህ ለምሳሌ አሁን ጎርፍ ሲመጣ እኮ በየቦታ ያለው ጉድጓድ ጉድጓድ ቦታ ትንሹም ትልቁም ውሃ ሞልቶት ያልፋል። ስለዚህ ስትረቅጦ ምን ያህል እንደሆነ አታውቅም። አሁን መኪና ስንነዳ ለምሳሌ ኢትዮጵያ ውስጥ ብዙ ጉድጓዶች አሉ እና እየፈራን ነው የምንሄደው። ምን ያህል ጥልቆት እንዳለው አናውቅም። ጎርፍ መጥቶ ሞልቶታል። ህዝባችን እንደዛ የሆነ ህዝብ አለን። ሁሉም አይደሉም ግን የሆነ ቢያንስ አንድ ሰላሳ አርባ የሚሆነው የሚመጣ አሰስ ገሰስ ጎርፍ እየሞላው ይሄዳል። መንገድ ላይ እንዳለ ጉድጓድ ቆሻሻውን ምኑንም እየመጣ ጎርፍ እንደሚደፍንለት እንደዛ ይደፈናል። ለምን? ባዶ ስለሆነ እንጂ። እውነት ለመናገር እንዲህ ያሉ ማንነት ያላቸው ሰዎች በዚህ ደረጃ ህዝባችንን ሊያምታቱ ሊያወዛግብና ሊያንቋሽ አይችልም። አካሄዱን ማስተካከል መፈተሽ ይጎባል። የእኔ ሀሳብ ነው። ሲሞቻችን ላይ ከአርገሽ ራርገው ዳጭ አለው